ውዴ፣ ከዚህ ካሉት ውስጥ ከዚህ ካሉት ውስጥ የመቅደስ አለብሽ ነው

የዩዘር እና የመቅድ ይቀርብሻል። ሳ ትልቅ ስለሆነ ስለሰጠኝ ትልቁን ፓፓዬ ድገሚ። ፓፓዬ ድገሚ፣ ለጤናሽ ጥሩ ነው። ዩዘር እራሱ ዝም ብለሽ ፓፓዬ ድገሚ። እየሄድኩ በነፃ መስሎን እኮ መረቅ ነሽ እኮ ቱን አጉርሱኝ፣ ደስ አይልም። ባልበላም እንደኔን ቢሆን አጉርሱኝ እንጂ ባልበላም፣ ግብቱን አጉርሱኝ፣ ደስ አይልም። እሺ ብለስ እየጠየቀችሽ ነው። ቅድም ጋላክሲ የሰጠችሽ ልጅ እኔ ምን

ፍላጎቷን አልጻለችም። ጸሐፊ ስ ይዘል ብለስ አንድ እንትን ጨምራበታለች። አንድ ልብ አንድ ጋላክሲ ከልብ ነው። እሰይ እሰይ! እየተሳምሽ የመሳሙ ምንድን ነው? በመሳም ምን አለ ማለት ማበረታቻ ሽሽ ሞራል ነው

ዝም ብለው ግን አይሆንም። ሥራው አይፈቅድም፣ ሥራችን አይፈቅድም፣ ባለው ከሥራችን አይፈቅድም። ጋይስ አንድ ሺህ አንድ ሺህ ቀን እሺ። የገዛሁት አራት ሺህ ነበር። ጋይስ አራት ሺህ የገዛሁበት ዋጋ እራሱ ከአራት ሺህ በላይ ነበር የሚገባው። አዎ፣ አይመጣውም፣ አይመጣውም። አዎ፣ የሳም እራሱ አይመጣውም።

አንዳንድ አምስት ነው። እረ እዚህ የግፍ ግፍ ነው እየተፈጸመብን ያለው። ወገን ወይ ስራ ጠፋው። እንዴት ጭር አለ ቤቱ። የግፍ ግፍ ነው እየፈጸምሽብን ያለሽው ይህ የማይሰጥሽ አስር ይገባ ወጣ የሚለው ደራቆት በዱቤ በዱቤ ለማ ሆድ ውስጥ የማይገባ ነገር ቢሆን እሰጥ ነበር፣ ግን ሆድ ውስጥ ይገባል። ውዶች ቤታ

ምን አስዋሸኛል። በላ ለምን በለም መሰለሽ፣ አምስት ቀን ይህ ተከታታይ በላ ስድስት አንበሳ በላለው ይጸባጸላል። እየቆጠብኩ እየቆጠብኩ ብሸጠው ማለት ነው ስድስት አንበሳ ይወጣል። አንዴ ግን ብበላው አንድ አንበሳ ከምበላ እችላለሁ ግማሽ ቦታ ውዴ፣ ገና ነው። ሴትዮዋ ግን በኋላ ተንበቅበቀሽ ቤት እንዳታድሪ በጣም ግን በት ነው እና፣ በቃ የቤቴን ቁልፍ ሱፐር ማርኬት ጥዬ መጥቼ በመስኮት ነው እንደ ሌባ ዘልዬ ባውለንት ላይ ጥዬ በመስኮት እንደ ሌባ ዘልዬ ነው በዱባይ ድር ከዛ ከዛ አ ሄች አመጣሽ እዛው እንደጣልኩት እዛው አውቄ ቢፈለግ ኬቲ ጋር ስንት ሺህ ሱፐርማርኬት ያለው ጌታ በመስኮት እንደ ሌባ ብታይ

እንደ ሌላው ቤት አይደለም። ስርዓቱን የጠበቀ ስራ ነው። ቤታችን ጽድት ያለች ቤት ናት። ግልጽ ያለ ነው ሁሉ ነገር የሚደረገው። የዚህ ቤት ስራ ጽድት፣ ግልጽ ያለ ስርዓቱን የጠበቀ እንደኔ አባት ሙስና ሙስና የለበትም ሙስና የሌለው ንጹህ ስራ ነው። በህዝቧን በታማኝነት ነው የምታገለግለው። ህዝቤን ታይገር ልውጣ። እንደኔ አባት ከሙትና ጽድት ያለ ነው። ተመስገን። ብርቱካን እስካሁን ብርቱካን ያለ ሰው የለም። ደግሞ በጣም ነው። እሺ ሶስት ሺ አምስት መቶ ለእናንተ ስለሆነ ሶስት ሺ ሁለት መቶ አድርጓለሁ። ለምን ሶስት ሶስት ሺ ሁለት መቶ አድርጊ ለእናንተ ለእናንተ ብዬ እቀንሳለሁ። የመጨረሻው ጋይ ሶስት ሺ አንድ መቶ የመጨረሻው የመጨረሻ ሶስት ሺ አንድ መቶ ስራ ሲመጣጠሪ ማርያም ምን ይሆን ምን ይሆን አባ?